ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900ሺ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10 ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ውስጥ ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ሕብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ ሰባ አምስት ካሬ፣ ባለ ሁለት መኝታ ዘጠና አራት ካሬ እንዲሁም ባለ ሶስት መኝታ አንድ መቶ አርባ አምስት ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሱማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከአስር በመቶ ቅድመ ክፍያ ከዚያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት የሆኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴም ሪል ስቴት። ይህ አዋዜ ነው። ፕሬዚደንት ዶናልድ ትራምፕ በፈረንጅ ጁን 27 በኢትዮጵያ ሰኔ 15 ቀን ቅዳሜ ሌሊት የእስራኤል ኢራንን ጦርነት ተቀላቅለው የቴሄራንን የኒክሌር ማብላያዎች በቢ ሁለት ከባድ ቦምቦች ሲያስደበድቡ የተፈራው ግን አልደረሰም። ራሺያን ጨምሮ በርካታ አገራትና ቁጥር ስፍር የሌላቸው ተንታኞች በጦርነት ውስጥ የአሜሪካ መግባት መላ ክልሉን የሚያጋግም የለየለት ጦርነት ይጭራል። በሺዎች ባይባል እንኳ በመቶዎች የሚቆጠሩ የአሜሪካ ወታደሮችን የጥቃት ሰለባ ያደርጋል። ኢራን በክልሉ ባሉት ሚሊሻዎች ሁሉና የአሜሪካ ይዞታዎችንና ወታደሮችን መድረስ በሚችሉ መሣሪያዎቹ ሁሉ ታጠቃለች ብለው ነበረ፣ ግን አልሆነም ይላሉ የሲኤንኤን ዓለም አቀፍ ጉዳዮች ተንታኝ ብሬክ ማክግሩክ ሲጽፉ በቀድሞቹ ፕሬዚደንቶች ጆርጅ ቡሽ ትንሹ፣ ባራክ ኦባማ፣ ዶናልድ ትራምፕ እና ጆ ባይደን መንግሥት በከፍተኛ የብሔራዊ ደህንነት ኃላፊነት ቦታ ላይ ያገለገሉ ናቸው። በፊትም አሜሪካ ክንዷን ያነሳች እንደሆነ ክልሉ የእሳት ቋያ ውስጥ ይለበለባል ወይም ጥልቅ ባሕር ውስጥ ይሰጥማል እየተባለ ይነዛ የነበረው ወሬ እኔ የተጋነነና የኢራን ፕሮፓጋንዳ ነው ብዬ ነበር ይላሉ። ሲቀጥሉ ይህም እውነት ስለመሆኑ በአሁኑ ቀውስ በተጨባጭ ታይቷል ባይ ናቸው። እነሆ ዛሬ የኢራን ምላሽ ምን እንደሚሆን ሳይሆን እንደሆነ በተጨባጭ አይተነዋል። ሰማይ ይቀደዳል፣ ገሃነም ይከፈታል ያሉ ክፉ ክፉ የሚታያቸው ድምፆች ተሸንፈዋል። ኢራን የሰጠችው አጽፌታ ይላሉ ጸሐፊው፣ አስቀድሞ ማስጠንቀቂያ የተሰጠባቸውና አንድ ጊዜ ብቻ ኳታር ውስጥ የሚገኘው የአሜሪካ የአየር ኃይል ጦር ሰፈር ላይ የተተኮሰው 19 ሚሳይል ብቻ ነው ይላሉ። ይህም ለኢራን አመጣው የሚባል ፋይዳ ካለ የሰላጤው አገራት በአንድ ድምፅ ኢራንን ማውገዛቸው ብቻ ነው። በጦርነቱ ውስጥ እጃቸውን ያስገቡ ደጋፊ ኢራን ሚሊሻ ቡድኖችም አልነበሩም። ኢራን በጦርነቱ የቅርቦቹ ሚሊሻዎች ብቻ ሳይሆኑ የሩቆችም የሆኑ አልደረሱላትም ይላሉ ተንታኙ። በውጭ ጉዳይ ፖሊሲ ዙሪያ በእንግሊዝኛው ምህጻረ ቃል ክሪንክ የሚባል በምዕራቡ ዓለም ላይ ያበረ የቃል ኪዳን ቡድን አለ የሚል ንድፈ ሐሳብ አለ። ክሪንክ ቻይና፣ ራሽያ፣ ኢራንና ሰሜን ኮሪያ ማለት ነው። የየስሞቻቸው የመጀመሪያ ፊደላት ተወስደው የተፈጠረ ነው። በግጭት ወይም በቀውስ ጊዜ ይህ ቡድን አንድ ላይ ተጣምሮ ሲያበቃ ሰሜን ኮሪያና ኢራን ከዩክሬን ጋር ጦርነት ውስጥ ለገባችው ራሽያ ድጋፍ እንደሰጡት አይነት ታክቲካዊና በተወሰኑ ጉዳዮች ላይ የሚመሰረት ሽርክና ሊፈጥሩ ይችላሉ። ነገር ግን መካከለኛው ምስራቅ ውስጥ ኢራን ከ1979 እስላማዊ አብዮታ ወዲህ ደርሶባት ማያውቅ የከፋ ወታደራዊ ውድቀት ሲደርስባት እና ክሪንኮች በቦታው አልነበሩም ይላሉ ጸሐፊው። እንደውም ኢራን ለበቀል ልትጠቀምበት ትችላለች ተብለው ከታመኑባቸው እርምጃዎች አንዱ የሆነውን የሆርሙዝ ሰርጥን የመዝጋት ሐሳቧን ቻይና እንዳታስቢው አይሞከርም ነው ያለችው ይላሉ ተንታኙ። ምክንያቱም ኢኮኖሚዋ እንደ ውሃ የሚጠጣውን ነዳጅ የሚያገኘው ከመካከለኛው ምስራቅ የሰላጤው አገራት ስለሆነና መተላለፊያውም ሆርሙዝ ሰርጥ ስለነበር ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጦርነቱ መካከል ሞስኮ ብቅ ማለታቸውም ውጥረቱ ይርገብ ተኩስ ይቁም ከሚል መግለጫ በስተቀረ ባዶ እጃቸውን ነው የተመለሱት ይላሉ ተንታኞ። በእርግጥ የራሽያው ፕሬዚደንት ቭላዲሚር ፑቲን በመካከለኛው ምስራቅ ከሁሉም ነገር በላይ ኃይል ያበላል ብለው አምነው የሶርያውን የአሳዶች አገዛዝ በመደገፍና በማጽናት ውጤቱንም በክልሉ እስራኤልና ሶርያን ጨምሮ ወደ ጥልቅ ግንኙነት እለውጣለሁ ማለታቸው እንዳጀማመሩ የሚያስኬድ ነበረ፣ ግን ሁሉም ነገር ተፍረክርኮ አሁን አሳዶችም የሉም፣ ሞስኮም በሶርያ ድምጿ የማይሰማ የቀራት ተጽዕኖ የባህር ዳርቻዋ የወደብ ከተማዋ ታርተስ ይዞቷ ብቻ ሆኗል ይላሉ። አስፈሪው ኤስ 300 የተባለው የአየር መከላከያ ሲስተሟ እስራኤል በአብዛኛው ከአሜሪካ ባገኘቻቸው ጦር መሣሪያዎች ደብድባ ጥቅም አልባ አድርገዋለች ኢራን ላይ። ያም በመሆኑ ይላሉ ተንታኙ ራሺያ ወደ አንድ ሚሊየን ወታደራዊ ጉዳት በደረሰባትና ሦስተኛ ዓመቱ ባለፈው የዩክሬን ጦርነት በዩክሬን ሰማይ ላይ ልትመሠርተው ያልቻለችውን የአየር ኃይል የበላይነት እስራኤል በ12 ሰዓት ጊዜ ውስጥ በኢራን ሰማይ ላይ እውን ለማድረግ መቻሏ ራሽያ አይደለም ለኢራን ተጨባጭ ድጋፍ ማድረግ ቀርቶ በክልሉ ኃይልና ጡንቻዋን ለማሳየት ሳትፈልግና ሳትችል ቀርታለች። ሲደመደም ይላሉ ተንታኙ በዚህ ዐሥራ ሁለት ቀናቱ ጦርነት የታየው የኢራን ደካማነት ብቻ ሳይሆን በራሽያና በቻይና የሚመራው ጸረ ምዕራባውያን ግንባርን ብስክስክነት ነው ይላሉ። በዐሥራ ሁለት ቀናት ዕድሜ ይላሉ ተንታኙ እስራኤል የኢራንን ቁልፍ ከፍተኛ ወታደራዊ አዛዦች፣ የታወቁ የኒውክሌር ሳይንቲስቶችን የሚሳኤል ማምረቻ ተቋማትና ፎርዶን ከመሳሰሉ በጥልቅ የተገነቡ ማበልጸጊያዎች ወይም የኢስፋሃን ማጠራቀሚያዎች በስተቀራ አብዛኛውን የኒውክሌር ተቋማት አወደመች። እንዲህ ዓይነቱ የስለላና ወታደራዊ የበላይነት በመላ መካከለኛው ምስራቅ ለዓመታት ሲያስተጋባ የሚኖር ነው። አሁን እስራኤል ኦክቶበር 7 2023 በጀመረ ፍልሚያ በ24 ጦርነት የክልሉ ቁጥር አንድ የበላይ ወታደራዊ ኃይል ሆናለች። የአሜሪካ ቢ ሁለት የጦር አውሮፕላኖች ከራሷ ከአሜሪካ ተነስተው ማንም ሌላ አገር የሌለውን ኢላማ አይሲቴ ግዙፋን ቦምቦችን አውርደው መመለሳቸው፣ አንድም ማረፊያ ቦታ አንድም መቅረቢያ ጦር ሰፈር ሳያስፈልጋቸው ማለት ነው የአሜሪካንን ዓለም አቀፋዊ ወታደራዊ ልህቀት የሚያረጋግጥ ነው። በዓለም አቀፋዊ ጉዳዮች ውስጥ መታፈር ዲተረንስ ማለት ወታደራዊ አቅምንና እሱንም ለመጠቀም የሚታመንበት ጽናት ቅንጅት የሚፈጥረው ነው። ጸሐፊው እስካሁን ባወቅነው ላይ ተመስርተን የኢራን የኑክሌር መርሃ ግብር በከፋ ሁኔታ ወደ ኋላ ተጎትቷል። የአሜሪካ የስለላ ማኅበረሰብ የኢራን ተልእኮ ማናጀር ሆኖ የሰራ የቀድሞ ባልደረባዬ ኖርማን ሩይ ለሲኤንኤን ሲናገር የኢራን የኒኩሌር መርሃ ግብር መቅሰፍታዊ ምት እንዳረፈበት አምናለሁ ብለዋል። ኢሳያስ እንግዲህ ይህ የሰማኸው ትንተና ከሲኤንኤን የተወሰደ ነው። ያው ስለ ተንታኙ መነሻ ሰጥቻለሁኝ። በአራት መንግስታቶች በቡሽ፣ በኦባማ፣ በዶናልድ ትራምፕ የመጀመሪያ የስልጣን ዘመን እና ኋላም በጆ ባይደን ጊዜ በብሔራዊ ደህንነት ከፍተኛ ቦታ ላይ የሰራ ሰው ነው። ብዙ ጊዜ ትልልቅ ሚዲያዎች እንደዛ ነው የሚያደርጉት። ልምዱን፣ በስራ አጋጣሚ ያወቃቸውን፣ የተማራቸውን እውቀቶች ነው የሚጠቀሙት። ለዚህ ነው እንግዲህ ይሄን ትንተና ያቀረብኩበት። ምክንያቱም በዚህ በ አስራ ሁለቱ ቀናት ጦርነት ምንድን ነው የሆነው የተፈጠረው የሚለውን ለማቅረብ ከተለያዩ ምንጮች ለማገናዘቢያነት የምናቀርበው አካል ነው ይሄ እና የሰማሁ ነው እንግዲህ ትንተናው። ዓለም እንግዲህ በዚህ ጉዳይ ላይ እጅግ በጣም ግራ የሚያጋቡ መረጃዎች ነበሩ እና በዚህ መልኩ በማቅረብህ ብዙ ብዥታዎችን ታጠራለህ ብዬ ነው የማስበው። በኢራንና በእስራኤል መካከል የነበረው አጠቃላይን ሁኔታ ስንመለከተው ኢራን አሸናፊው እኔ ነኝ ትላለች። እስራኤል እንኳን ይሄን ይሄን ይሄን ይሄን ይሄን ቦታ መትቻለሁ በማለት ነው የተወችውና ኢራን እየተናገረች ያለችው ምንድን ነው አሜሪካንንም ጭምር በጥፊ አጩያለሁ የሚልም ነገር ስለተናገረች ከትንታኔው አንጻር ድሉ ሙሉ በሙሉ የማን ነው ይላል፣ ተንታኝ።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

ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። የተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ትንተና፣ ያው በግልጽ እንደተቀመጠው ያው እንግዲህ እሱ እንዳቀረበው የሀያ ወራት ጦርነት ሂደት ነው። መጀመሪያ ሁን እንግዲህ ኢራን ላይ ፊት ለፊት ከመዘመቱ በፊት የኢራን የሆኑ ኃይሎችን ወይም በእስራኤል ዙሪያ አክበባው የነበረውን የእሳት ቀለበት የማጥፋት ስራ ነው መጀመሪያ የተካሄደው ነው የሚለው። ሰፊ ነው ትንተናው። ለአድማጭ ለሬዲዮ በሚሆን መልኩ ነው። ስለዚህ ይህም ያነሳው በዋነኛነት ያው የሄዝቦላን ሄዝቦላ ላይ የደረሰውን ነው፣ ወይም ደግሞ የሐሰን ናስራላህ ጭምር መወገድ በአጠቃላይ የሄዝቦላ እንደ ድርጅት እንደ ተቋም እና ደግሞ ትጥቆቹ ማምረቻዎቹ እነዚህ ነገሮች መውደማቸው የመጀመሪያ እርምጃ ተደርጎ ነው የተወሰደው። ከዛ በኋላ እንግዲህ በሂደት ግራና ቀኝ ተዋግታ የተደረጉት ውጊያዎች ታቃለ የጋዛው ጦርነትም አሁን መጨረሻ ላይ በእስራኤል እና ኢራን መካከል ፊት ለፊት መገናኘት ተፈጥሯል ማለት ነው። ከዛ በፊት ኢራኖች በሚያዚያ ወርና ባለፈው እንግዲህ ሚያዚያ ስል ባለፈው ዓመት ባለፈው ዓመት ሚያዚያ ወርና አሁን ደግሞ በጥቅምት ወር ሁለት ጊዜ እስራኤል ላይ ተመሳሳይ የቦሊስቲክ ሚሳይል ሩምታ መክፈታቸው የሚታወቅ ነው፣ እና እስራኤል ደግሞ በአጸፌታው የኢራንን የአየር ምንድን ነው የአየር መከላከያ መትቼ ወጥቻለሁ ማለቷ የሚታወቅ ነው። የተለያዩ ኢላማዎችንም ጨምራ እንደመታች ገልጻ ነበር በወቅቱ። አሁን እንግዲህ ይህ የ12 ቀናት ፍልሚያ ሲጀምር በተለይ አሁን ራሳቸው ኢራኖችም ያልደበቁት ነገር ነው። በዚህም የተነሳ አሁንም ድረስ ይሄ የሀገራቸውን የደህንነት መስሪያ ቤት፣ የስለላ ተቋማት የማጽዳት ከፍተኛ ስራ ጀምረዋል። ይህ ጦርነት ባይመጣ ኖሮ ገና አይገድሏቸው የነበሩ ወይም ጊዜ ያገኙ የነበሩ ከዚህ በፊት በቁጥጥር ስር የዋሉ ሰዎች በሙሉ የሞት እርምጃ እየተፈጸመባቸው ነው። በመቶዎች የሚቆጠሩ ሰዎችም ከየቦታው እየታፈሱ እየተጋፈፉ በቁጥጥር ስር እየዋሉ ነው። በከፍተኛ ደረጃ ሞሳድ የሀገሪቱን የደህንነት መዋቀር ተሰግስጎበታል የሚል ድምዳሜ ላይ ነው የደረሱት። ይህንን እንድትል ያደረጋት ምክንያት እውነቱን መናገር አለብን አይደለም፣ ቁልፍ ወታደራዊ ሰዎቿን ያጣቸው በአንድ ሰዓት ጊዜ ውስጥ ጁን 13 ወይም ደግሞ ሰኔ ስድስት ቀን ከሌሊቱ ዘጠኝ ሰዓት ነው የጀመረው ጦርነቱ። ይሄ ጥቃት ሲሰነዘር የዚህ ጥቃት የመጀመሪያ ሰለባዎች የሀገሪቱ ቁልፍ ወታደራዊ እና የኃይል አዛዦች ናቸው የተገደሉት። ወደ 14 የሚደርሱ የሀገሪቱ የታወቁ የኒውክሌር ሳይንቲስቶች ናቸው የተገደሉት። ስለዚህ ይሄ በአንድ ሰዓት ጊዜ ውስጥ ነው። ይሄ ለብዙ ሰዓታት ኢራን ምላሽ መስጠት አልቻለችም። ቢያንስ ከ12 ሰዓት በላይ ቆይታለች ምላሽ ልመስጠት። ስለዚህ አሁን ይሄ የተፈጠረውን መቃወስ ነገሮችን የተዋከበን ነገር ለመቆጣጠር ትንፋሽ ለመሰብሰብ ብዙ የሚጠይቅ ውስጥ ለውስጥ ያው ይገባሃል ምን ማለት እንደሆነ እና ይሄ ይሄ ሪሊ የላቀ የመጠቀ የተራቀቀ የስለላ ስራ ውጤት ይህን ደግሞ ተግባራዊ ማድረግ በዛው በ24 ሰዓት በጦርነቱ 24 ሰዓት ውስጥ የኢራንን ሰማይ መቆጣጠር ማለት የእስራኤል አየር ኃይል ያው የሚፈልጋቸውን ቦታዎች በነፃነት የመደብደብ ማለት ነው እና እንግዲህ አሁን እሳቸው እንዳስቀመጡት ራሽያ ከሶስት ዓመት በላይ በዩክሬን ጦርነት ላይ ወደ አንድ ሚሊዮን የሚደርስ የጦርነት ሰለባ ይዛ እንኳ በዩክሬን ሰማይ ላይ የአየር ኃይል የበላይነት ማስፈል አልቻለችም ብለዋል። ለንጽጻፍ ሲያቀርቡ የአየር የበላይነት ማለት አሁን ለምሳሌ አሁን በቅርብ ከትናንት ወዲያ ሌሊት ራሽያ ያደረገችውን ድብደባ ብንወስድ ወደ ስድስት መቶ ሰው አልቦችና ስልሳ ሚሳይሎች ማለት ነው ከእነዚህ ውስጥ ግማሽ ያህሉን የዩክሬን አየር ኃይል መጥቶ መጣል ችሏል። ራሽያ እነዚህን ጥቃቶች የምታካሄደው ከየአየር ኃይሏ ለምሳሌ፣ እነዚህ ስትራቴጂክ ቦምበርስ የምንላቸው እነዚህን ሚሳይሎች ከዩክሬን ሰማይ የአየር ክልል እጅግ በጣም ርቀው አንዳንድ ጊዜ ጥቁር ባህር ላይ ሆነው ወይም በራሷ በራሽያ ግዛት ውስጥ ሆኖ ነው የሚተኩሱት። ወደ ኢራን ሰማይ ከቀረቡ በዩክሬን የአየር መቃሚያዎች ሊመቱ ይችላሉ ማለት ነው። ስለዚህ አሁን ይሄንን አቮይድ ለማድረግ ወደ ዩክሬን ሰማይ ኦልሞስት አትገባም ማለት ነው ራሽያ። የአየር ኃይል የበላይነት ማለት ለምሳሌ በአንጻራዊነት ራሽያ በገፍ ቢያንስ በብዙ በመቶዎች የሚቆጠሩ የጦር ጀቶች ማሰማራት ትችላለች። ራሽያ ሚጎች አሏት ሱ 29 እንደዚህ የመሳሰሉ 27 የመሳሰሉ አሏት። ኤፍ ምናምን 35 የሚባላላት ሌተስት እነዚህ ሁሉ አሁን ኢማጂን በዩክሬን ሰማይ ላይ በአንድ ጊዜ ወደ መቶ ጀቶች አሰማርታም የመመታት ስጋት ሳያድርባቸው የሚደበድቡ ቢሆን ኖሮ ብላ አስብ። ገብተዋል። ማንም ከዛ ከጉድጓድ ውስጥ ወጥቶ የፀሐይ ብርሃን አያይም። ዘለንስኪ በትራኮማ ነው የሚሞቱት ሊያዋች ከጉድጓድ ሊወጡ አይችሉም፣ ገብተዋል። ኤኒ ሚኒት በፈለገበት ሰዓት የራሽያ አየር ኃይል ይናኝበታል። ሰማዩን እየመረጠ ይበታል፣ ያለ ምንም የአየር መቃወሚያ ስጋት ማለት እኮ ነው። የአየር የበላይነት ይህንን ተንታኙ በከፍተኛ ነጥብ ነው ያነሱት። የእስራኤልን የስለላ ርቀትና እሱን ተግባራዊ ለማድረግ ያስቻላት የአየር የበላይነት፣ እነዚህ ሁለት ነገሮች እስራኤልን በክልሉ በዚህ በመካከለኛው ምስራቅ ውስጥ ቁጥር አንድ የበላይ አርሚ ያደርጋታል ነው የሚሉት። እና ደግሞ ይሄንን ስታደርግ ኢራን የአየር መከላከያዎች አሏት ለምሳሌ የራሽያ ኤስ 300 የሚባሉት ናቸው የኒውክሌር ተቋማቷን ይጠብቁ የነበሩት እነሱን ነው የእስራኤል አየር ኃይል ያወደማቸው። ይህን ነው እያቀረበሉት። ስለዚህ አሁን ክሊርሊ በዚህ ጦርነት ማን ያሸነፈው? አሁን የምናገረው የትንተናውን ነው እያብራሩ ያለሁት፣ ኢሳያስ ትንተናው የሚያስቀምጠው በዋነኛነት እንግዲህ ይሄንን ለማድረግ አላማው የኢራንን ወይም እስራኤል የህሉና ስጋቴ የምትለውን የኢራንን የኒውክሊየር አቅም ለማሳጣት ነው። ይህንንም ለማድረግ ናታንስ ያው እንደወደመ ይታወቃል። ናታንስ 1500 የኒውክሌር ሴንትሪፊውጅ ያለው ነው የነበረው። ነው እሱ መውደሙን በምንም መልኩ ጥቅም ሊሰጥ በማይችልበት ሁኔታ ውስጥ መውደሙን የዓለም አቀፍ አቶሚክ ኤነርጂ ኃይል ባለስልጣን ኃላፊ አረጋግጠዋል። የፎርዶ ጉዳይ ያው እንደምናውቀው አወዛጋቢ ሆኖ ነው የሚገኘው። በዶናልድ ትራምፕ ዶጋመድ አድርገነዋል ብለዋል። ይሄ ትንተና ላይ ምን ይላል? እንዲህ አይነቱን ኢላማ ሲመታ የማረጋገጫው መንገዶች ሶስት መሆናቸውን ይዘረዝራል። አንዱ የመጀመሪያውን ምቱ የተዋቸውን ዳናዎች ምቱ የተዋቸውን አሻራዎች አይተህ ፎቶግራፎች፣ የሳተላይት ምስሎች ዋቴበር አይተህ የምትሰጠው ትንተና ነው። ሁለተኛ ደረጃ፣ ሶስተኛ ደረጃ ብሎ ያስቀምጣል። ሰፊ ነው። ስለዚህ እነዚህ ሶስቱንም ያካትተው ውጤት መጠበቅ አስፈላጊ ነው ብለዋል እና ከዚህ አንጻር እነዚህ የኢራን የኑክሌር ተቋማትን ለመምታት ትችላለች፣ እስራኤል ከፎርዶ እና ከኢስፋሃን ስቶሬጅ በስተቀር ኢስፋሃን ማብለያው ተመቷል። የኢስፋሃን ደግሞ ማብለያ ሳይሆን የበለጸገውን ዩራኒየም ወደ ጥጥር የቦምብ መስሪያነት ብረትነት የሚለውጥ ነው፣ ኮንቨርሽን ነው የሚሰራው። እሱን አውድመዋለች ነው። ነገር ግን ምርቱ የሚቀመጥበትን ብለው የእሱን ግን ባለው አስቸጋሪነት እስራኤል እሱን አልመታችም ነው የሚለው። ይሄንን የመታችው አሜሪካ ናት። ስለዚህ የአሜሪካ ምት ምን ያህል ያደማና ያወደመ ነው የሚለው ላይ እውነቱን ለመናገር የዓለም አቀፍ ኤነርጂ አሁን በነገራችን ላይ ኢትዮጵያ ውስጥ የሚገኙት ዛሬ ከጠቅላይ ሚኒስትሩ ጋር ሲነጋገሩ የሚያሳይ ፎቶግራፍ ወጥቶ አይቻለን በዜና ላይ የዓለም አቀፉ ለሌላ ጉባኤ መጥተው ነው የዓለም አቀፉ የአቶሚክ ኤነርጂ ኃይል ባለስልጣን ኃላፊ ግሮሲ ለአንድ የአሜሪካ ቴሌቪዥን ጣቢያ በሰጡት መግለጫ ኢራኖች የኢንዱስትሪና የቴክኖሎጂ ካፔቢሊቲ ስላላቸው በወራት ጊዜ ውስጥ ዩራኒየም የማበልፀጉን ስራ ሊጀምሩት ይችላሉ የሚል አስተያየት ሰጥተዋል። በፎርዶ ላይም የደረሰውን ውድመት በጣም ተጎዳ እንጂ ዶናልድ ትራምፕ እንዳሉት ምንም ነገር አልተረፈውም በሚያስብል ደረጃ አልወደመም፣ በማለት ድምፃቸውን አሰምተዋል። ስለዚህ እነዚህ ነገሮች ግምት ውስጥ አስገብተ ስትመለከት ተንታኙ እንዳስቀመጠው፣ በተለይ ደግሞ የኢራንን የቦሊስቲክ ሚሳይል ማምረቻዎችን እነሱን እስካወቁት ያወቁትን ድረስ ማለት ነው እንግዲህ ያላወቁት ማምረቻ ቦታ ካለ አልመቱትም ማለት ነው። ያወቁትን ግን መጥተዋል። እነዚህን ደምሮ ሲደመድም በዚህ ጦርነት የኢራን የኑክሌር ማብላያዎች በተለይ የደረሰባቸውን ውድመት መቅሰፍታዊ ነው የሚለውን መግለጫ ከባልደረባ ካለው ኢራን ውስጥ የአሜሪካ የስለላ ማህበረሰብ ተወካይ ሆኖ የሰራ ባልደረባው የነገረውን ያስቀመጠው። ስለዚህ ይህ ጦርነት ሁለት ወገኖች የተዋጉበት ሳይሆን እስራኤል የራሷን ተልዕኮ ለመፈጸም ውጊያ የጀመረችበት ነው። እና አዎ የማይስተባበል ነው። ኢራንም የአጸፌታ ምት ማለት እስራኤል በውጊያ ላይ እያደረሰችባት ለነበረው ጥቃት ምላሽ በቦሊስቲክ ሚሳይሎች የተለያዩ የነዳጅ ማጣሪያ፣ የዩኒቨርሲቲ የምርምር ማዕከላትን እንደዚሁም እንግዲ እንግዲህ የተለያዩ ወታደራዊ አላማዎች ላይ እና ደግሞ የመኖሪያ አካባቢዎች ላይ ቀጥተኛ ምት ለማሳረፍ የቻሉ ወደ አምስት መቶ እና ከዛ በላይ ሚሳይሎች መተኮሷን ይገልጻል። ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም ምሽት። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16 በላይ ተጠቃሚዎችን ያፈራ